እስራኤል በቅርቡ በኢራን ላይ ወታደራዊ እርምጃ ለመውሰድ እያሰበች እንደሆነ ስካይ ኒውስ ዘግቧል። ዩናይትድ ስቴትስ በአካባቢው ውጥረቶች እየተባባሱ በመምጣታቸው ኢራቅ ውስጥ ያለውን ኤምባሲዋን ሰራተኞች ለቀው እንዲወጡ ትእዛዝ ሰጥታለች። በአንጻሩ የትራምፕ አስተዳደር ደግሞ ከኢራን ጋር የኒውክሊየር ፕሮግራም ለመገደብ ስምምነት ለመዋዋል ጥረት እያደረጉም ነው። አሜሪካ በኢራቅ ያለው ኤምባሲ ሰራተኞች ለቀው እንዲወጡ የወሰነችው ከኢራን ጋር ያለው ውዝግብ እየጦዘ ከመምጣቱ ጋር የተያያዘም ነው። እስራኤል በቅርቡ በኢራን ወታደራዊ ጥቃት ለመመስረት እያሰበች መሆኑን ተዘግበዋል። ይህ እርምጃ ያለ ዩናይትድ ስቴትስ ድጋፍ ሊሆን እንደሚችል መቀመጫቸውን አሜሪካ ያደረጉ የመገናኛ ብዙሀን ዘገባዎች ያመላከታል ሲል ስካይ ኒውስ ዘግበዋል። እነዚህ ዘገባዎች የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የኢራን የኒክሌር መርሃ ግብር ለመገደብ ዲፕሎማሲያዊ ስምምነት ላይ ለመድረስ ከኢራን ጋር በዝርዝር እየተወያዩ መሆኑን እንደ ምክንያትም አስቀምጧል። በዋሽንግተንና በትሄራን መካከል የሚደረግ ውይይት እስራኤላውያን የጣማቸውም አይመስልም። በዚህም ምክንያት ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደሩ በኢራን ላይ ጥቃት ለማድረስ እያሰላሰሉ መሆኑን አንድ የካፒታል ሄል ረዳት ጠቅሰው ስካይ ኒውስ እና ኤንቢሲ ኒውስ የተባሉት የዜና ምንጮች ገልጸዋል። እስራኤል በኢራን ላይ የምትሰነዝረው ጥቃት ላይ አሜሪካ እጅ አለመኖሩ የትራምፕ አስተዳደር የውጭ ፖሊሲዎች ትልቅ ለውጥ እያሳዩ መሆኑን ማሳያ ነውም ተብሏል። በመካከለኛው ምስራቅ ግጭቶች የትራምፕ አስተዳደር በኢራናውያን ሚሳይሎች፣ አውሮፕላኖችና በሌሎች ወታደራዊ ሀብቶች በአቅራቢያው የሚገኙ ኤምባሲዎች፣ በአሜሪካ ዜጎችና በአሜሪካ ወሳኝ የመሰረተ ልማት ተቋማት ላይ ሊያስከትሉ የሚችሉት አደጋዎች የሚገመግም ሪፖርቶች እንዲዘጋጁ መመሪያ እንደሰጡም ተዘግበዋል። የዋሽንግተን ባለስልጣናት እንደተናገሩት ዋይት ሀውስ ስለ ሁኔታው ለከፍተኛ ፖለቲከኞች ገና ለማሳወቃቸውን ተናግረዋል። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በአካባቢዋ ለመረጋጋት ምክንያት ለአስቸኳይ ስራ አስፈላጊ ያልሆኑ ሰራተኞች በሙሉ ባግዳድ ከሚገኘው ኤምባሲ እንዲወጡ ትዕዛዝ እንደተሰጠም እና ሰራተኞች ስራቸውን ለቀው እንደወጡም ተናግረዋል። የነጩ ቤተ መንግሥት ቃል አቀባይ አናኬሊ መንግስት በውጭ ሀገር ያሉትን የአሜሪካ ሰራተኞች አዘውትሮ ይገመግማል፣ እናም ይህ ውሳኔ የተደረገው በቅርቡ ከተደረገው የምርመራ በኋላ ነው። ይህ እርምጃ ዩናይትድ ስቴትስ አስፈላጊ ያልሆኑ ሰራተኞች እና ቤተሰቦቻቸውን ከባህሬን ከኩዌት እንዲወጡ ከፈቀደ በኋላ የተደረገ ነው ሲሉም ተናግረዋል ሲል ሲቢኤስ ኒውስ ዘግበዋል። አንድ የኢራቅ መንግስት ምንጭ ለሀገሩ ዜና ወኪል ለተናገረው ባግዳድ አካባቢውን ለቆ መውጣትን የሚጠቁም ምንም አይነት የደህንነት ማስጠንቂያ እንዳልሰጠም ገልጿል። በባግዳድ የሚገኘው ዩናይትድ ስቴትስ ኤምባሲ የተወሰኑ ሰራተኞች አሉት፣ እናም በቅርብ ጊዜ የተሰጠውን ትእዛዝ በበርካታ ሰራተኞች ላይ ተጽዕኖ ያሳድራል። በተጨማሪም በባህሬና በኩዌት የሚኖሩ ወታደራዊ ቤተሰብ አባላት በመንግስት ወጪና በመንግስት እርዳታ እነዚህን ሀገራት ለቀው እንዲወጡ ትእዛዝ መተላለፉን ግን ሳይሰሽጉም አልፈዋል። ረቡዕ ምሽት የዩናይትድ ሪል ስቴት ሠራተኞች ከመካከለኛው ምስራቅ እንዲዘዋወሩ የተሰጠው ትእዛዝ መነሻ የጠየቁት ፕሬዝደንት ትራምፕ በአደጋ ምክንያት ወደ ውጭ እንዲተዘዋወሩ ነው። ምን እየተከናወነ እንደሆነ በቅርቡ እናያለን ብለዋል ሲል እስካይኒው ዘግበዋል። በአካባቢው ያለው ውጥረት ለመቀነስ ሊወሰዱ ስለሚችሉ እርምጃዎች የጠየቁት የዩናይትድ ስቴትስ ፕሬዝደንት የኒኩሌር መሳሪያ ሊይዙ አይችሉም። በጣም ግልጽ ነው። የኒኩሌር መሳሪያ እንዲያመርቱ አንፈቅድም። እኛ ይህን እንዲሆን በፍጹም አንፈቅድም ሲሉ አጽንኦት ሰጥተውም ተናግረዋል። ዩናይትድ ስቴትስ ልዩ መልእክተኛ ስቲቭ ዊትኮፍ ከኢራናዊው የውጭ ጉዳይ ሚኒስትር አባስ አራጌ ጋር እሁድ ዕለት ለመገናኘት እቅድ መያዙም ተዘግበዋል። ዩናይትድ ስቴትስ ኢራን ላይ ጣለችው አንዳንድ ከባድ የኢኮኖሚ ማዕቀቦች ለማንሳት የቴሄራን የኒኩሌር ፕሮግራም በመገደብ ላይ ያተኮረ ድርድር ላይ እንዳሉም ይታወቃል ሲል የዜና ምንጩ አስታውሰዋል። ድርድሩ ካልተሳካ እስራኤልም ሆነ አሜሪካ በኢራን የኒኩሌር ተቋማት ላይ ያነጣጠረ የአየር ጥቃት ሊፈጽሙ እንደሚችሉ ቀደም ሲሉ የገለጹት ፕሬዚደንት ትራምፕ ከኢራን ጋር ስምምነት ላይደረስ ይችላል የሚል አፍራሽ አመለካከት እንዳላቸው አስታውሷል። ኒውዮርክ ፖስት በስምምነቱ ላይ ያለው እምነት ከጊዜ ወደ ጊዜ እየቀነሰ መሆኑን አሳውቋል። ከጥቂት ወራት በፊት እንደምተማመንበት ሁሉ አሁን አልተማመንም ሲልም ዘግቧል። ፕሬዚዳንቱ በኤክስ ማህበራዊ ትስስር ገጻቸው ላይ እንዳሰፈሩት በኢራን በተባበሩት መንግስታት ተልእኮ የበዛ ኃይል ስጋት አለ። ይህ ደግሞ እውነታውን አይቀይረውም ብለዋል። የኢራን ተደራዳሪ እንዳሉት ኢራን የኒውክለር መሳሪያዎች እየፈለገች አይደለም እናም ዩናይትድ ስቴትስ ወታደራዊ አለመረጋጋት ከመፈጠሩ በቀር የሚፈይድ ነገር አይደለም የምታነሳውም ብለዋል። እስራኤል ከአሜሪካ ድጋፍ ውጭ ጥቃት ልትፈጽም እየተንደረደረች ባለችበት በዚህ ሰዓት እንግሊዝ በእስራኤል ሚኒስትሮች ላይ ማዕቀብ ጥላለች። በተለይ በዌስት ባንክ የዘር ማጥፋት እንዲፈጸም ምክንያት ናቸው ባለቻቸው ሚኒስትሮች ላይ በእንግሊዝ ውስጥ ያላቸው ንብረት እንዳይንቀሳቀስም ወስናለች ዩናይትድ ኪንግደም ሁለት የቀኝ አክራሪ የእስራኤል ሚኒስትሮች ዌስት ባንክ ውስጥ በፍልስጤም ዜጎች ላይ ተደጋጋሚ ጥቃት በማነሳሳት በግለሰቦቹ ላይ ማዕቀብም ጥላለች። ኤታማር ቤን ጄቪር እና ባዝሌል ስሞትሪች ሁለቱ ወደ እንግሊዝ እንዳይገቡ የታገዱ ሲሆን በዩናይትድ ኪንግደም ውስጥ ያሉ ማናቸውም ንብረቶች እንዲታገዱ ያደርጋል ሲሉ የውጭ ጉዳይ ሚኒስትር ቃል አቀባይ ዴቪድ ላሜ ተናግረዋል። የገንዘብ ሚኒስትሩ ስሞትሪች እና የብሔራዊ ደህንነት ሚኒስትሩ ቤንጃቪር አክራሪነት አነሳስተዋል፣ በፊልስጤም የሰብአዊ መብቶች ላይ ከባድ ጥቃት እንዲፈጸም አድርገዋል በሚል ክስ ቀርቦባቸዋል። ውሳኔው ከአውስትራሊያ ኖርዌይ፣ ካናዳና ኒውዚላንድ ጋር የጋራ እንቅስቃሴ አካል መሆኑን ተዘግበዋል። እስራኤል በምላሹ የተመረጡት ተወካዮችና የመንግስት አባላት ላይ እንደዚህ አይነት እርምጃዎች መወሰዳቸው በጣም አሳፋሪ ነው ስል ተናግራለች ሲል ቢቢሲ ዘግቧል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሪቢዮ አውግዘዋል። እነዚህ ማዕቀቦች በዩኤስ የሚመራው የተኩስ አቁም ስምምነት ለማሳካት ታጋቾች በሙሉ በሙሉ ወደ ቤት ለማምጣት እናም ጦርነትን ለማስቆም የሚደረጉት ጥረት አያከብርም። ሲሉም ተናግረዋል። ዩናይትድ ስቴትስ አሜሪካ ከእስራኤል ጎን ትቆማለች በማለት መንግስት ማዕቀቦ መቀበሉ እንዲቀይርም አሳስበዋል። በእስራኤል የአሜሪካ አምባሳደር ማይክ ሐኮቢ እርምጃውን አስደንጋጭ ውሳኔ ሲሉ ከዩቢሲ ጋር ባደረጉት ቃለ ምልልስም ገልጸውታል። እንግሊዝ ዓለም አቀፍ ምላሽን በማጠናከር ከአውስትራሊያ፣ ካናዳ፣ ኒውዚላንድና ኖርዌይ ጋር ተቀላቅላለች። የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳር ተቀባይነት የሌለው ውሳኔ ነው ሲሉ ገልጸዋል። ካቢኔው በሚቀጥሉት ሳምንት እንደሚሰበሰብ ተናግረው የውጭ ጉዳይ መስሪያ ቤቱ አምስት ሀገራት በእስራኤላውያን ሰፋሪዎች በምዕራብ ዌስት ባንክ የደረሰ ያለው ጥቃት እና ማስፈራሪያ የፊልስጤም ዜጎች ማቆም እንዳለባቸው ግልጽ ማድረግ ይጠበቅባቸዋልም ብለዋል። ሚኒስትሮቹ በፓርላማ የስምንት መቀመጫዎች ች አብላጫ ድምጽ በያዘው አስተዳደር ጥምረት ውስጥ ብሔርተኛ ፓርቲዎችን ይመራሉ። ስድስት መቀመጫዎችን የያዘው የቤን ጌቤር ኦቶም የአይሁድ ኃይል ፓርቲና የስሞትሪች ሃይማኖታዊ ጽዮኒዝም ፓርቲ ሰባት መቀመጫዎችን የያዘው ድጋፍ ለመንግስት ህልውና ወሳኝ ነው። ስሞትሪች ከዚህ በፊት በብሪታንያ የትውልድ ሀገራችን መገኛ እንዳንሰፍር ለመከላከል በአንድ ወቅት ሞክራለች፣ እኛ ግን እንደገና ማድረግ ችለናለን ብለዋል። እግዚአብሔር ቢፈቅድ ግንባታውን ለመቀጠል ቆርጠናል ሲሉ ሚኒስትሩ መናገራቸው ቢቢሲ አስታውሰዋል። እስራኤል እንደ ኢውሮፓውያን አቆጣጠር በ1967 በመካከለኛው ምስራቅ ጦርነት ዌስት ባንክንና ምስራቅ ኢየሩሳሌምን ከያዘች በኋላ 160 የሚጠጉ ሰፈሮች ላይ 700,000 የሚጠጉ የአይሁዶችን መንደር ገንብታለች። የእስራኤል መከላከያ ከሰሞኑን ባደረገው ጥቃት በረሃብ የተጎዱ ንጹሐን ዜጎች ላይ ተኩስ ከፍቶ 31 ሰዎች መግደሉ ሰምቷል። በመቶዎች የሚቆጠሩ መቁሰላቸውም ተናግረዋል። የጋዛ ሲቪል መከላከያ ኤጀንሲ እንዳስታወቀው የእስራኤል ወታደሮች በዩኤስ የሚደገፈው የምግብ ማከፋፈያ ማዕከል ለመግባት በሚጠባበቁ ሰዎች ላይ ተኩስ ከፍቶ 31 ሰዎችን ገድለው በመቶ የሚቆጠሩን አቁስለዋልም ብለዋል። የሲቪል መከላከያ ቃል አቀባይ መሐመድ ባሳል እንደተናገሩት በእስራኤል ታንክና ሰው አልባ አውሮፕላን በሺዎች የሚቆጠሩ ዜጎች ላይ በተኩስ እሩምታ ቢያንስ 31 ሰዎች ሞተዋል፣ 200 ያህል ቆስለዋል። ከአሜሪካ የእርዳታ ማዕከል ምግብ ለመቀበል በጉዞ ላይ እያሉ ነውም ጥቃት የደረሰው ሲሉ ተናግረዋል ሲል አጃንስ ፍራንስ ፕሬስ ዘግበዋል። የጋዛ ከተማ አልሺፋ ሆስፒታል ኃላፊ መሐመድ አብሳሊም ለኤኤፍፒ እንደተናገሩት ወደ እርዳታ ማዕከሉ ለመግባት ሲጠባበቁ የተገደሉትን የ24 ሰዎች አስክሬን ተቀብሎ 96 ሰዎች በማከም ላይ ነን ሲሉ መናገራቸውን ዘግበዋል። በማዕከላዊ ጋዛ የሚገኘው ኑሴ ራት ካምፕ የሚገኘው አልአውድ ሆስፒታል በሰጠው መግለጫ ሰባት አስክሬን ተቀብሎ 112 ሰዎችን በተመሳሳይ አደጋ ቆስለው ሕክምና የተደረገላቸው መሆኑን ተናግረዋል። እንደ አውሮፓውያን አቆጣጠር በግንቦት 27 እስራኤል በሰብአዊ ድጋፎች ላይ ጥቃት በማድረስ በዓለም አቀፍ ተቋማት እንዲሁም ሀገራት ውግዘት እየደረሰባት ባለችበት ወቅት ዳግም ተኩስ መክፈቷ አስደንግጧል ሲል ቢቢሲ አስነብበዋል።